50% የባንክ አማራጭ አመቻችተናል። እንግዲህ የሆነ ሪል እስቴት ከሌሎች ሪል እስቴት በምንድን ነው ለየት የሚያደርገው? በት ሎኬሽን ወደ ቦሌ መሄድ ብትፈልጉ ወደ መስቀል ፍላወር፣ ወደ ቦሌ ሚካኤል፣ ወደ ቄራ የተለያየ አቅጣጫዎች ላይ መንገዶች ያሉት በት ሲሆን መሀል ከተማ ላይ የሚገኝ ነው። ጅብሰም ቀብተን እንዲሁም ሴራሚክ አድርገን ዝግጁ አድርገናል እናስረክባችሁ ማለት ነው። ሐምሌ ላይ እናስረክባችኋለን። አሁን ለትንሣኤ በዓል ለውስን ቤቶች ቅናሽ ስላደረግን የዚህ እድል ተጠቃሚ ሆኖ ሰላም መልካም እባላለሁ፣ የጊዮን ሆምስ የሽያጭ አማካሪ ነኝ። ጊዮን ሆምስ ወደ ስምንት የሚደርሱ ሲ ኩባንያዎች አሉት። ስፔሻሊ በጊዮን ጋዝ እና በጊዮን በረኪና ይታወቃል። አሁን ደግሞ በሪልስቴቱ ዘርፍ መጥቶ ጊዮን ሆምስ በመሀል ከተማ ቦሌ ወሎ ሰፈር 2ሺ ካሬ ሜትር ላይ ያረፈ ኮምፓውንድ አፓርትመንት እየገነባ ይገኛል። እንግዲህ ጊዮን ሪልስቴት ከሌሎች ሪልስቴት በምንድን ነው ለየት የሚያደርገው ላችሁ ለምጠይቁን ከስተመሮች፣ አንደኛ ነገር መሀል ከተማ ላይ ያረፈ ብቸኛ ኮምፓውንድ አፓርትመንት መሆኑ ይህም ማለት ሎኬሽኑ ወደ ቦሌ መሄድ የምትፈልጉ፣ ወደ ቦሌ ሚካኤል፣ ወደ መስቀል ፍላወር፣ ወደ ቄላ አመቺ መንገዶች ያሉት መሀል ከተማ ላይ ነው። እንዲሁም የተለያዩ የእምነት ተቋማቶችን እና ሆስፒታሎች የያዘ ሲሆን ሰፈሩ ለመኖሪያ ምቹ ያደርገዋል። ሌላ ደግሞ የግንባታው ፍጥነት እንደምታዩት እኒህም የሁለቱም ቢልዲንጎች ገንብተን ጨርሰን ነው ለሽያጭ አወጣ ነው። አሁንም ውስን ቤቶች ናቸው የቀሩት። ሌላ ደግሞ በፍሎር አራት አባወራ ብቻ ሲኖር ለአራቱ አባወራ ሁለት ሊፍት፣ ይህም ማለት ለሁለት አባወራ አንድ ሊፍት ስለሆነ ለግዠሪ ያደርገዋል። ሌላ ደግሞ ከፓርኪንጉ ውጭ አዲሽናል ፓርኪንግ ኮምፓውንድ ውስጥ የምታገኙ ስለሆነ ኮምፓውንዱም ደግሞ የተለያየ ፋሲሊቲዎች ስላሏቸው በዚህ በዚህ ለየት ያደርገናል። ይምጡና ደግሞ በአካል ይገኙ። እንዲሁም አፓርትመንቶቹ በአራቱም አቅጣጫ ራላይት የሚያገኙ ለቀቅ ያሉ ናቸው ማለት ነው። ዘጠና ፐርሰንት የደረሱት ግንባታቸው የየራሳቸው የሆነ ተናጠል ካርታ ይወጣላቸው ሲሆኑ የባንክ ብድርም ተመቻችቶላቸዋል። ፕሮግረሳቸው 60 ፐርሰንት የደረሱት ደግሞ በአንድ ዓመት ከስድስት ወር ዴሊቨር እናደርጋቸዋለን። እነሱን በ10 ፐርሰንት ቅድመ ክፍያ ጀምሮ እየሸጠን ነው። እንዲሁም ደግሞ በረጅም አከፋፈል ለመክፈል ለሚፈልጉ ደንበኞቻችን አዳዲስ ሳይቶችን ላውንች አድርገናል። ፕሮግሬሳቸው 60 ፐርሰንት የደረሱት ደግሞ፣ አፓርትመንቶቻችን ከባለ አንድ እስከ ባለ አራት የመኝታ አማራጭ ያላቸው ሲሆን ባለ አንድ መኝታችን 94 ካሬ ሲሆን ባለሁለት መኝታችን ደግሞ ከ144 እስከ 169 የካሬ አማራጭ አለን። እንዲሁም ስሪ ቤድሩማችን ከ150 ካሬ እስከ 201 ካሬ፣ ባለ አራት መኝታችን ደግሞ 216 ካሬ። ኮምፖውንዳችን ውስጥ ያሉ የልጆች መጫወቻ፣ የልጆች ዳይኬር፣ የስፖርት ማዘውተሪያዎች እንዲሁም መዋኛ ገንዳዎችን የሚያካተተን ሌክጀር የሆነ አፓርትመንት ነው። ይኸው እንደምታዩት ህንፃዎቹ ኦልሞስት ወደ ሶስት ቢውልዲንጎችን ሰርተን ገንብተን ጨርሰናል። እንደምታዩት ሁለቱ ህንፃዎች ቀለም እየተቀቡ ነው። ሐምሌ ላይ የምናስረክባቸው ናቸው። የተናጥል ካርታ ወጥቶላቸው ባንክ አመቻችተን እየሸጥን እንገኛለን። ባለ ሁለትና ባለ ሶስት መኝታ ሲሆኑ የተወሰኑ ስንቤቶች አሉ። ቶሎ መረከብ ለምትፈልጉ ይሄ ጥሩ አማራጭ ይሆናል። እንግዲህ እንደምታዩት ሶስት ቢልዲንጎች ናቸው ያሉት። አራተኛው ቢልዲንግ ቁፋሮ ላይ ለረጅም ጊዜ ወይም ደግሞ በሶስት አመት ጊዜ መረከብ ለምትፈልጉት ነው። ቅድም እንደተናገርኩት ሁለቱ ቢልዲንጎች ቀለም እየቀባን ያለ ነው፣ ሐምሌ ላይ የምናስረክባቸው ናቸው። የተናጠል ካርታ አውጥተን ባንክ አመቻችተን እየሸጥንላቸው ናቸው። የቀሩ ውስን ቤቶች አሉ እነሱ ላይ። ሶስተኛው ቢልዲንግ ደግሞ ኦልሞስት የግንባታ ሂደቱ 60% ላይ የደረሰ ሲሆን በአመት ከስድስት ወር የምትረከቡት ነው። አራተኛው ቢልዲንግ ደግሞ ቁፋሮ ላይ ያለ ሲሆን በሶስት አመት ጊዜ የምትረከቡት ነው። ስለዚህ በአጭር ጊዜም ለመረከብ ለረጅም ጊዜ ለመረከብ የተለያየ አማራጮች አሉን ማለት ነው። እንግዲህ እንደምታዩት ደግሞ አፓርትመንቶቹ በጣም ሌክዠሪ የሚባሉ ስታንዳርድ ያላቸው ናቸው። ፓርኪንግ ከታች ሁሉም አላቸው። ተጨማሪ ደግሞ አዲሽናል ፓርኪንግ ኮምፓውንዱ ላይ ይኖራል። ማለት ደግሞ ከላይ ለሀዘንም ሆነ ለደስታ የሚሆን ቴራስ ይኖራቸዋል። ኮምፓውንዱ ደግሞ የተለያየ ፋሲሊቲዎች ይህን ይይዛል። ከእነሱም ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የመሮጫ ትራክ፣ የስፖርት ማዘውተሪያዎች እና የተለያዩ ሞሎችንም ይይዛል ማለት ነው። ስለዚህ በመሀል ከተማ ወሎ ሰፈር ላይ ሌክዥር የሆነ ኮምፓውንድ አፓርትመንት ብቸኛ እኛ ጋር ታገኛላችሁ ማለት ነው። እንደምታዩት ኮሪደሩ በጣም ሰፊ ነው። ሁለት አባወራ ብቻ ነው ያለው በዚኛው ሳይድ፣ ሁለት አባወራ ይህም ማለት አጠቃላይ አፓርትመንቱ ላይ አራት አባወራ ነው በፍሎር ያለው። ሁለት ደግሞ ሊፍቶች አሉ እንደምታዩት። ይህም ማለት ደግሞ ለሁለት አባወራ አንድ ሊፍት ነው። ስለዚህ በጣም ሌክጀሪ ያደርገዋል። ኑ ደግሞ አንዱን ክፍል ላሳያችሁ። አሁን የምንገኘው ባለ ሁለት መኝታ አፓርትመንት ሲሆን እንደገባን ኪችን ነው የምናገኘው። ይ እንደምታየት ሰፊ ኪችን ነው። ኪችኑ ደግሞ የራሱ የሆነ የሰራተኛ ክፍል ከሻወር ሽንት ቤት ጋር አለው። ይህ ደግሞ ሪል እስቴቶች ለየት የሚያደርገን ነው። ይው እንደምታየት ደግሞ ሳሎኑ በጣም ሰፊ ነው። ሁሉም አፓርትመንቶችን ይሄን ለሳምፕል ነው እያሳየኋቸው ያሉት እንጂ ሌሎቹም ሁሉም ላይ ሳሎናችን በጣም ሰፊ ነው። የራሱ የሆነ ባልኮኒ ያለው ይው እንደምታዩት በረንዳውም በጣም ሰፊ ነው። በዚህ በኩል ደግሞ ከዚህ ቀደም ማትስ ሪል ስቴት የገንብቶ ያስረከበው ዘመናዊ ኮምፓውንድ አፓርትመንት ይገኛል ማለት ነው። ስለዚህ ሰፈሩ የለማ ሰፈር ነው። ይህ ባለ ሁለት መኝታ አፓርትመንታችን ሁለት ክፍሎች ሲኖሩት ሁለቱም ሻወር ሽንት ቤት ያላቸው ሲሆንና አዲሽናል ደግሞ የሰራተኛ ክፍል ከሻወር ሽንት ቤት ጋር አለ ላውንደሪና ስቶርም ይኖራል ማለት ነው። ስለዚህ በጣም ሌክዠሪ የሚባል አፓርትመንት ነው። ስለዚህ እናንተም አሁን ለትንሳኤ በዓል ለውስን ቤቶች ቅናሽ ስላደረግን የዚህ እድል ተጠቃሚ ሁኑ። እንግዲህ የዚህ እድል ተጠቃሚ ለመሆን ከታች ባለው ስልክ ደውላችሁ እኛን ማግኘትና እንዲሁም ሳይቱን መጎብኘት ትችላላችሁ።